ሰላም እልኪ እያለ ሰላም እልኪ። የእሁድ ውዳሴ ማርያም የዘወትር ጸሎት።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 አንድ አምላክ በሚሆን በአብ በወል በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆኑ በሦስትነት ወይም በሥላሴ እያመንኩና እየተማጸንኩ ጠላቴ ሰይጣንን ክድሃለሁ። በዚሽ በእናቴ በቤተ ክርስቲያን ፊት ቆሜ ክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዲያኛውም ዓለም እሷን አምባ መጠጊያ አድርጌ ክድሃለሁ። አቤቱ እናመሰግንሃለን። አቤቱ እናከብርሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስምን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶችም ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረ እንጠራሃለን። አባታችን ሆይ፣ በሰማያት የምትኖር፣ ስም ይቀደስ። መንግሥት ትምጣ። ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን። እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉሉ አድነን እንጂ፣ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ለእመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግነሽ፣ በሥጋሽም ድንግነሽ፣ የአሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበል ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከየ ኢየሱስ ክርስቶስ ዘንድ ይቅርታና እምረትን ለምኝልን ኃጢአታችንን ያስተሰሪልን ዘንድ ለዘላለሙ አሜን። ጸሎተ ሃይማኖት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 ለእርሱ ምንም ምን ይሆን የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅዱስ ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለ እኛ ተሰቀለ፣ በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ፣ በቅዱሳት መጻሕፍት እንደ ተጻፈ። በክብር በምስጋና ወደ ሰማይ አድረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ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 አሸናፊ እግዚአብሔር ሆይ ቅዱስ ቅዱስ ቅዱስ ተብለት እንመሰገናለን። ምስጋና በሰማይ በምድር የመላ ነው። ክርስቶስ ሆይ ላንተ እንሰግድልሃለን። ሰማያዊ ከሆነ ከቸራ አባት ጋር አዳኝ ከሆነ ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚያ ለመተ አድነናልና ለአብሎን ለመንፈስ ቅዱስ አንዲስ ስደት ሰግዳለሁ። ለአብሎን ለመንፈስ ቅዱስ አንዲስ ስደት ሰግዳለሁ። ለአብሎን ለመንፈስ ቅዱስ አንዲስ ስደት ሰግዳለሁ። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ፣ በአካል ሶስት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 ለምስጋና ይገባል። ለወልድ ምስጋና ይገባል። ለመንፈስ ቅዱስ ምስጋና ይገባል። ለምስጋና ይገባል። ለወልድ ምስጋና ይገባል። ለመንፈስ ቅዱስ ምስጋና ይገባል። ለምስጋና ይገባል። ለወልድ ምስጋና ይገባል። ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደች ለመቤታችን ለድንግል ማርያም ምስጋና ይገባ። ለኢየሱስ ክርስቶስ መስቀል ምስጋና ይገባ። ክርስቶስ በቸርነቱ ዳግመኛም በመጣ ጊዜ እንዳያሳፍረን ስሙንም ለማመስገን ያነቃን ዘንድ እርሱንም በማምለክ ያጸናን ዘንድ፣ እመቤታችን ጸሎታችንን አሳርግልን፣ ኀጢአታችንንም ማስተስሪልን። በጌታችን መንበር ፊት ጸሎታችንን አሳርግልን። ይህን ኅብስት ላበላ ይህንንም ጽዋ ላጠጣን ምግባችንና ልብሳችንንም ላዘጋጀልን ኀጢአታችንንም ሁሉ ለታገሰልን ክቡር ደሙ ቅዱስ ሥጋውን ለሰጠን እስከዚችም ሰዓት ላደረሰ ለሱ ለሉል እግዚአብሔር ፍጹም ምስጋና ይገባ። ለወለደችው ለድንግል ምስጋና ይገባ። ለክቡር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያቱና በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺውን እያል እንሰግድልሻለን እንማልድሻለን ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምም ማለች ነፍሴ እግዚአብሔርን ታላቅ ታደርገዋለች መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል የባሪያይቱን መዋረድ አይቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ሥራለን ያደርገዋልና፣ ስሙም ቅዱስ ነው። ለሚፈሩትም ምረቱ ለልጅ ልጅ ነው። አይልን በክንዱ አደረገ። በልባቸው ሐሳብ የሚኮሩ ትቢተኞችን በታተናቸው። ብርቶችንም ከዙፋናቸው አዋረዳቸው፣ የተዋረዱትንም ከፍከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው፣ ባለጠጎችንም ባዶ እጃቸውን ሰደዳቸው። ምረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረ። በሰንበተ ክርስቲያን እሁድ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና። ከሴቶች ይልቅ ተለይተሽ የተባረክሽ ሆ የተወደድሽ ተባልሽ። ከተለዩ የተለየሽ በውስጧም የኪዳን ጽላት ያለባት የምትባይ ሁለተኛ ክፍል አንቺ ነሽ። ኪዳንም በእግዚአብሔር ጣቶች የተጻፉ አስርቱ ቃላት ናቸው። ያለመለወጥ ከአንቺ ሰው የሆነ መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን መጀመሪያ ስሙን አስቀድሞ በየውጣ ነገረ ለሃዲስ ኪዳን ማስታራቂ ሆነ። በከበረ ደሙ ፈሳሽነት ወይም መፍሰስ ያመኑትንና ንጹሐን የሆኑትን ወገኖች አነጻቸው። ቅድስት ሆ ለምኝልን። ሁልጊዜ ንጽት የሆንሽ አምላክን የወለድ ሽመቤታችን ሆ ሁላችን ስለዚህ እናገንሻለን። ሰውን በሚወድ በጌታ ዘንድ ይቅርታ እናገኝ ዘንድ እነምንሻለን፣ ወደ አንቺም እናንጋጥጣለን። ከማይነቅዝ እንጨት የተቀረጸ በውስጥና በውጭ በወርቅ የተለበጠ ታቦት ያለመለየትና ያለመለወጥ ሰው የሆነ የእግዚአብሔርን ቃል ይመስላል። ይኸው መለወጥ የሌለበት ንጹሕ መለኮት ነው፣ ከአብ ጋር የተካከለ ነው። ለንጽህት በራሱ አበሰራት፣ በልዩ ጥበቡም ያለወንድ ዘር እንደኛ ሆነ። መለኮቱን አዋህዶ ያለርኩሰት በአንቺ ሰው ሆነ። ቅድስ ትሆ ለምኝልን። በእግዚአብሔር ስዕል የተሳሉ ኪሩቤል የሚጋርዱሽ መቅደስ አንቺ ነሽ። ንጽት ሆይ ያለመለወጥ ከአንቺ ሰው የሆነው ቃል ኃጢአታችንን የሚያስተሰርልንና አበሳችንን የሚደመስስልን ሆነ። ቅድስ ትሆ ለምኝልን። የተሰወረ መና ያለብሽ ንጹሕ የወርቅ መሶብ አንቺነሽ መናም ከሰማይ የወረደውና ለዓለም ሁሉ ሕይወትን የሚያድለው ብስት ነው። ቅድስት ሆይ ለምኝልን። ሁልጊዜ ብርሃንነት ያለውን ፋና የተሸከምሽ የወርቅ መቅረዝ አንቺነሽ ይኸውም ፋና የዓለም ብርሃን ነው። ጥንት ከሌለው ብርሃን የተገኘ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ያለመለወት ከአንቺ ሰው የሆነው ነው። በመምጣቱ ወይም ሰው በመሆኑ በጨለማና በሞት ጥላ ውስጥ ለምንኖር ለእኛ አበራልን። በልዩ የጥበቡ ምስጢር በስጋዌ የልቡናችንን እግር ወደ ሰላም መንገድ አቀናልን። ቅድስት ሆይ ለምኝልን። ብሩ ከቤተ መንግሥት ይዞ ሲወጣ እሳትነት ያለው ፍም የተሸክም የወርቅ ማዕጥን ታንቺ ነሽ! ፍም የተባለው ኀጢአትን የሚያስተሰሪ እና በደልን የሚደመስስ ነው። ይኸውም ከአንቺ ሰው የሆነና ራሱን የተወደደ መሥዋዕት አድርጎ ያሳረገ የእግዚአብሔር ቃል ነው። ቅድስት ሆይ ለምኝልን። የእግዚአብሔርን ቃል ሊወለድሽልን መልካም አርግ ማርያም ሆይ ደስ ይበልሽ። ከሴ ስር የወጣሽ ማዛሽ ያማረ አበባ አንቺ ነሽ። ቅድስ ትሆ ለምኝል። ሳይተክሏትና ውሃ ሳያጠጧት የለመለመች የአሮን በትር ነበረች። ያለ ዘር ሰው ሆኖ ያዳነን እውነተኛ አምላካችን ክርስቶስን የወለድችልን ሆይ አንቺ እንደርሷ ነሽ። ቅድስ ትሆ ለምኝል። ጸጋን የተመላሾን ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ለአንቺ ይገባል አንቺ ከሊቃነ ጳጳሳት ትበልጫለሽ ከነቢያትም ከመምህራንም ትበልጫለሽ ከሱራፌልና ከኪሩቤል ግርማ የሚበል የመወደድ ግርማ አለሽ ለሰውነታችንም ሕይወትን የምትለምኝነሽ ወደ ጌታችንና ወደ መድኃኒታችን ኢየሱስ ክርስቶስ ለምኝልን እሱን በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውና ምረቱን ይሰጠን ዘንድ በቸርነቱ ብዛት ኃጢአታችንን ያስተሰሪልን ዘንድ ቅድስት ሆይ ለምኝልን። ልመናዋ፣ ክብሯ፣ የልጇም ቸርነት ከሕዝበ ክርስቲያን ጋር ለዘላለሙ ይኖር አሜን። ይወድስዋ መላእክት መላእክት ማርያምን በመንጦላት ውስጥ ያመሰግኗታል። ሃዳስ ጣዋ ላንቺ ምስጋና ይገባሻል እያሉ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 እርሱም ታላቅ የእግዚአብሔር ልጅ ይባላል። ለእግዚአብሔር አምላክ የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል። መንግሥቱም አያልፍ ማርያምም መልአኩን እንዲህ አለችው፣ ይህ ነገር እንደ ምን ይሆንልኛ እንዘ ያምር ብሲ። መልአኩም እንዲህ አላ፣ መንፈስ ቅዱስ ይጠብቅሻል፣ የሉላይ ልም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነ። እንሆ ኤልሳቤት ካንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እንሆ ይህ ስድስት ወር ሆነ መካን ሲሏት፣ ለእግዚአብሔር የሚሳነው ነገር የለምና ማርያም መላኩን እንደ ቃል ይደረግልኝ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል። ላላ ወላዲተ አምላክ ምስጋና ይገባሻል። ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለመሽ ድንኳን ነሽና ምስጋና ይገባሻል። የመላእክትት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል። የሁሉ እመቤት ማርያም ምስጋና ይገባሻል። ሁሉ የሚወድሽ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎኖችሽ በወርቃ መልማሉ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ ሰባት እጅ የምታበሪ ክብርሽ ከአድባራት ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘር ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻርቃንን በቀኙ ሀጣንን በግራው ባቆመ ጊዜ እኛን ከሰማዕታቱ እስጢፋኖስ፣ ከመጥምቁ ዮሐንስና ከሁሉ ቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝል። ለዓለም ዓለም አሜን። ለዘላለሙ ይቅር ይበለ አሜን። አባታችን ሆይ በሰማያት የምትኖር ስም ይቀደስ መንግሥት ትምጣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችን ስጠን ዛሬ በደላችንንም ይቅር በለን እኛም የበደውን ይቅር እንደምን አቤቱ ወደ ፈተናም ማታግባ ከክፉሉ አድነን እንጂ መንግሥት ያንተናትና ኃይል ክብር ምስጋና ለዘላለሙ አሜን! እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግነሽ በሥጋሽም ድንግነሽ የአሸናፊ የእግዚአብሔር እናቱ ሆይ ሰላምታ ላአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽን የማዕፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርቶች ደስ ይበልን ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰሪልን ዘንድ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ምስጋና ይግባ። አሜን። ሰላም